አርሰናል በእንግሊዝ ፕሪሚየር ሊግ 14ኛ ሳምንት ብሬንፎርድን በሜዳውና በደጋፊ ፊት በኤሚሬትስ አስተናግዶ ሁለት ለዜሮ በሆነ ውጤት አሸንፏል። ይሄ ጨዋታ እኔ እስካሁን በተለይ በዚህ ውድድር ዓመት እንደዚህ ጨዋታ ያሳቀቀኝ ጨዋታ የለም። ምክንያቱም ጨዋታው እስከ ዘጠናኛው ደቂቃ ዘጠና ፕላስ ዋን ሚኒት እስከዛ ጊዜ ድረስ አንድ ለዜሮ ነበር፣ አርሰናል የሚመራ በጊዜ አንድ ጎል አስገብቶ አርሰናል ያን ሁሉ ጊዜ በአንድ ለዜሮ፣ ለዋንጫ ሽሚያ የሚፎካከር ቲም ደግሞ ማሸነፍም የግድ ስለሆነ አንድ ጎል አስገብቶ ሌላ ሳይጨምር ምንም አስተማማኝ የሚባል ነገር የለም። ብሬንፎርድ ደግሞ ወጋሚ ነው፣ አስቸጋሪ ነው፣ ነጥብ አስትሎን ያታል ስለዚህ ድጋሜ ነጥብ ሊያስጥለን እንደሚችል ፍርሃቱ ነበር፣ የእውነት ለመናገር በእርግጥ ጨዋታውን በበላይነት አርሰናል ተቆጣጥሮ የተጫወተው። ሆኖም ግን የጨዋታ መቆጣጠር በራሱ ዋስትና አይሆንም። ጎል ሊቆጠር ይችላል፣ በሆነ አጋጣሚ ጎል ማስተናገድ ሊኖር ይችላል እና በጣም የተሳቀቅኩ የጨረስኩት ጨዋታ ነበረ። ለማንኛውም ግን በተለያዩ ቪዲዮዎች እንደገለጽኩት አርሰናል በብዙ ጫና ውስጥ እያለፈ ያለበት ሁኔታ ነው። በአንድ በኩል ጉዳት አለ። በሌላ በኩል ደግሞ በጣም ከባድ ከባድ የሆነ ኢንቴንስ ጨዋታዎችን እያለፈን የመጣው እንግዲህ ካለፈው ሳምንት እስካሁን ድረስ ረፍት የለም። በታላቁ የአውሮፓ ሻምፒዮንስ መድረክ ከባየር ሙኒክ ጋር ተገናኝቶ አሸንፎ መጣ በሰፊ የጎል ልዩነት። በሰሜን ለንደን ደርቢ ከቶተንሃም ጋር ተፋልሞ አራት ለአንድ በሆነ ሰፊ ውጤት አሸንፎ መጣ። በለንደን ደርቢ ከቼልሲ ጋር ተገናኝቶ አንድ አቻ በሆነ ውጤት ቢያልቅም ጨዋታው ግን ከባድ ነበረ። ከጨዋታው በፊት በትሬኒንግ ሰዓት ጀምሮ እንደነ ሳሌብ አይነት ወሳኝ ተጫዋቾችን በጉዳት ያጣበት ሳምንት ነበረ። ስለዚህ ከዚህ ከባድ ጨዋታ የተነሳ አርሰናል የተወሰኑ ተጫዋቾችን ማሳረፍ ነበረበት፣ ወይም በቋሚ አሰላለፍ ውስጥ ማሰለፍ አልነበረበትም። ምክንያቱም ቀጣይም ከባድ ጨዋታ ስላለ፣ አሁን አስቶንቢላይ አስቶንቢላ ነው የምናገኘው፣ ከባድ ወጋሚቲም የሚያገኝነ ወደፊት፣ እና ትንሽ የተጣበበ እና ታይት የሆነ የጨዋታ እስኬጁል ስላለ የግድ የተወሰኑ ተጫዋች ማረፍ ነበረባቸው። ለምሳሌ እንደነ ሳካ፣ እንደነ ኤዜ፣ እንደነ ኢንጂኒን ቲምበር በቋሚ አሰላለፍ ውስጥ አልነበሩ። ስለዚህ ዛሬ አርሰናል በይዞት በገባው አሰላለፍ ይሄ ውጤት ከበቂ በላይ ነው። ይሄ ሁለት ለዜሮ ማሸነፉ አንድ ለዜሮ ቢያልቅ እኮ መጥፎ አልነበረም፣ ግን አንዷ ጎል አስተማማኝ ስላልነበረች ብዙ ሰዓት እውነት ለመናገር ኪሎ አስቀንሶናል ደጋፊዎችን። እንግዲህ ይሄ ጨዋታ አጠቃላይ ያው እንዳልኩት ነው። የጨዋታ ቁጥጥር የበላይነት ጎል ካለመቆጠር አያድንም ነው ማለት ላለመሸነፍ ወይም ጎል ሚን ነጥብ ላለመጣል ዋስትና አይሆንም ነው እንጂ ጨዋታውን በበላይነት ተቆጣጥሮ ነው የተጫወተው አርሰናል ስልሳ ሁለት በመቶ ጨዋታውን በብልጫ በሜዳውና በደጋፊ ፊት እንደመጫወቱ መጠን ብሬንፎርድን በዚህ ልክ በልጦ ነው የተጫወተው። ሙከራዎችም ነበሩ። እንግዲህ እንደሚታወቀው ዛሬም በፎልስ ናይን በሚኬል ሜሪኖ መሪነት ነው አጥቂው ክፍል ሲመራ የነበረው። ለረጅም ሰዓት ጎል ያስቆጠረውንም ወሳኛውን ጎል የመጀመሪያንም ያስቆጠረው ሚኬል ሜሪኖ ነው። ገና በጨዋታው መጀመሪያ እንደምትመለከቱት ገና 11ኛው ደቂቃ ላይ ነው ይችን ጎል ያስቆጠራት። ስለዚህ የአጥቂው ክፍል ሞር የተደራጀ ነው ባልተባለበት ሁኔታ አጥቅቶ የመጫወት እንቅስቃሴ ውስጥም ነበር አርሰናል ብሎ መናገር ይቻላል። ለዚህ ማሳያ ደግሞ ስታስክሶች ለመግለጽ አስፈላጊ ከሆነ አስራ አምስት ይሄ ኦፍ ታርጌት ሽት የሚባለው ነው። አስራ አምስት ጊዜ ወደ ጎል ሙከራ አድርጓል። ከዚህ መካከል ሰባቱ ኢላማቸውን የጠበቁ ነበሩ። ከእነዚህ መካከል ከሰባቱ ኢላማቸውን ከጠበቁት ደግሞ ሁለቱ ወደ ጎልነት ተቀይረው ሁለት ለዜሮ በሆነ ውጤት አሸንፎ ወጥቷል ማለት ነው። አርሰናል ክሊንሽቱን ዛሬ እንደገና አስጀምሯል። ኢቭን ኦን ታርጌት እንኳን የተሞከረበት አንድ ብቻ ነው። ስለዚህ ወደ ክሊን ሺት እየተመለስን ነው ማለት ነው። ባለፈው ስለው እንደነበረው ኢንካፔና ሞስኬራ በሰሜን ለንደን ደርቤ በመጀመሪያ ጥምረታቸው ያን አቋም ካሳዩ እየተሻሻሉ ሲሄዱ ሌላ ሌላ ባካፕ ሳሊባ እና ጋብርኤልን ሊሆኑ እንደሚችሉ እያሰብኩም እየተናገርኩም ነበረ። ስለዚህ የተወሰነ ኢምፕሩቭመንት ነገር እያየን ነው ማለት ነው። የሚያድግ ነገር እያየን ነው ማለት ነው። ስለዚህ በቸልሲ ጨዋታ፣ በእርግጥ ቸልሲ ና ብሬንፎርድ ና አንድና አንድና ያወርጎ መውሰድ ልክ አይሆንም፣ ግን በቸልሲ ጨዋታ አራት ኦን ታርጌት ተሞክሮባቸው ነበረ። አሁን በሶስት ቀን ሰውት አንድ ብቻ አደረጉት ማለት ነው። ስለዚህ ጎል ሳይቆጠር ነው ጨዋታው የተጠናቀቀው። ስለዚህ ክሊንሺት ፕላስ ይሄ ኦንታርጌት አለመሞከሩ ነገር እንደገና ሪስታርት እያደረገ ነው ማለት የምንችልበት ሁኔታ ያለው በእርግጥ እንዳልኳቸው ነው። ብሬንፎርድ ቀላል የሚባል ቲም አይደለም። ትልልቆችን ይፈትናል። ለአርሰናልም ከሚፈትኑት ቲሞች መካከል አንደኛው ነው። ነገር ግን ከሌሎች ደግሞ ታላላቅ ቲሞች ጋር ወስዶ እንደዚህ ማወዳደር የሚቻል አይነት አቅምም አለው ብሎ ማለትም ደግሞ ትንሽ ይከብዳል። በልኩ በሚዛኑ ስናወራ ጥሩ ነው የሚሆነው። ስለዚህ ብሬንፎርድ በከሜዳ ውጭ በአርሰናል ሜዳ በኤሚሬትስ እንደመጫወቱ መጠን ተበልጦ ነው የተሸነፈው ብሎ ማለት ይቻላል። እንግዲህ በአጠቃላይ ዛሬ በአርሰናል በኩል ያው ስለ አርሰናል ነው ብዙ በአርሰናል በኩል የመጀመሪያው ነገር ትንሽ ቅር ያለ ነገር ምንድን ነው ያው ይታወቃል። ጫናው አለ። በጉዳት ያልተሰለፉ ተጫዋቾችን ያጣናቸው ተጫዋቾች አሉ። የሁሉ እንዳለ ሆኖ በጊዜ የተገኘችዋን የግብ ድል አንድ ጎል አስቆጥሮ ከዛ ቶሎ መድገም አስተማማኝ አደርገዋል። ምክንያቱም ይሄ ሶስት ነጥብ ከምንም በላይ አስፈላጊ ነው። ሲቲ ከዚህ ከአምስት ነጥብ ልዩነት በታች አንገተ ስር የሚተነፍስ ከሆነ የምታምነው ክለብ አይደለም። ከባድ ነው። አንደኛ ወደ አቋማቸው እየመጡ ነው። ቸልሲ በእርግጥ አሁን ይህን ቪዲዮ እየሰራው ባለበት ሁለት ለአንድ እየተመራ ነው በሊድስ ዩናይትድ። ሊቨርፑል ደግሞ ዜሮ ለዜሮ ነበረ። ዞሮ ዞሮ ሊቨርፑልን መርሳት ነው ሲቲ ማን ነው ቼልሲ ግን መጣሁ መጣሁ እያለ ነበረ ማለት ስለዚህ ነጥቡን ማራቅ ያስፈልጋል በደንብ መጠበቅ ያስፈልጋል ይኖት ምክንያቱም ይሄ ታይም ነው አሁን ይሄ ቦክሲንግ ዴይ ምኑ ምኑ የመጣ ታይት በሆነ የጨዋታ ፕሮግራም ውስጥ ማለፍ ሲጀምር ነጥብ መጣሎች ሊመጡ ስለሚችሉ ድካሞች ይኖራሉ ምክንያቱም አርሰናል የማይወዳደርበት ውድድር የለም እንደሚታወቀው እንግዲህ በቻምፒየንስ ሊግ በታላቁ መድረክ አለ በእንግሊዝ ፕሪሚየር ሊግ አለ በሊግ ካፕ አለ በኤፍኤ ካፕ በሌሎቹም በሁሉም ውድድሮች ውስጥ ውድድር በሚባሉ ስቱዲዮሎች ውስጥ አሁን ከዚኛ ውድድር ወጥቷል ተሰናብቷል የሚባልበት ነገር የለም እና እዚህም እዛም ስለሚሳተፍ ታይት በሆኑ እንትኖች ውስጥ ማለፍ ሲጀመር ነጥብ የመጣል ነገር ስለሚኖር እንደ ብሬንፎርድ አይነት ክለብ ላይ በቀላሉ ነጥብ መጣል በጣም ስለሚያስቆጭ ጥንቃቄ ያስፈልገዋል እና አንድ ጎል አስገብቶ እስከ ዘጠና ምናምንኛው ግን ሌላ ማስተማመኛ ጎል ሳይጨምር መቆየቱ አሁንም ትንሽ የማጥቃት እንትኑ ላይ መሳሳት እንዳለ እና ትንሽ እንደ ደጋፊ የሚያሳስብ የሚያስጨንቅ ነገር እና ሞር ለዋንጫ የዋንጫ ቲም ብሎ በኮንፊደንስ እንዳይሰማን ያደረገን ነገር ይመስለኛል። ከዛ ውጭ ግን በጣም ደስ ያለ ፓርት ምንድን ነው፣ ዛሬ የመከላከል ስታይሉ መጥቷል። እንደገና ይሄው ክሊንሽቱ መጣ። እንደገና ኦን ታርጌት ቅድም እንደገለጽኩት አንድ ብቻ ነው የተሞክረው። ከዛ ውጭ ሱፐር ኦዳ ኦዲጋርድ ወይኔ ኳሱ ኳሱ ከእግሩ ስገባ ያለው ውበት ማለት እንዴት እንደሚያሽመነሙናት እንዴት አይነት ውበት እንደሚሰጣት ማለት እሱን ናፍቆ ነበር። አየሁት ዛሬ በተወሰነ ደረጃ በምፈልገው ልክ አልመጣም፣ በምንፈልገው ልክ በምናውቀው ልክ አልመጣም። ግን በጣም ተስፋ ሰጪ በሆነ እንቅስቃሴ ከጉዳት መልስ ዛሬ ነው የኦዲጋርድን ጣም ድጋሜ እንደገና ቴስት ያደረግኩት እና ኦዲጋርድ በዚህ ልክ በመመለሱ በበኩሌ በጣም ደስ ብሎኛል። ከዛ ውጭ ዋና ዋናዎቹን ለማሳረፍ እንደነ ቲምበር፣ እንደነ ኤዜ፣ እንደነ ሳካ የመሳሰሉትን ቤንች ላይ አስቀምጦ በዚህ መጀመር እና እንደዚህ አይነት ፐርፎርማንስ ማሳየት በራሱ ምን ያህል አርሰናል ጥልቅ የሆነ ስኳድ እንዳለው እና ምን ያህል ጥልቅ የሆነ አቅም እንዳለው ያሳያል። ከዛ ውጭ ሌላው የረሳሁት ነገር ቤን ዋይት በጣም በጣም ወደ አቋሙ እየመጣ ነው፣ ወደ ብቃቱ እየመጣ ነው። በነገራችን ላይ አሲስቴ አረጋት የመጀመሪያዋን ጎልም እሱ ነው። በመከላከሉም እንደገና ማጥቃት ሲኖርም ወደ መሃል ተስቦ የሚጫወተው ነገር እንደገና ይሄ ዲፌንስ ሚዲፊልዱን ፓርት ሚዛን የሚጠብቅበት መንገድ በጣም ነው የምወድለት። በዛ ላይ ወንያማ ነው ያንግሊዛዊ አይደለም እና የእሱም ብቃት ላይ መምጣት፣ ወደ ብቃቱ መምጣት ማሳየቱ በጣም ደስ የሚል ነገር ነው። ለማንኛውም አርሰናል ይሸነፋል ብላችሁ ከትናንት ጀምሮ ስታሟርቱ የነበራችሁ ኳስን የምትወዱ ሰዎች ዝም ብሎ አንፌር የሆነ ምኞት አትመኙ፣ አሸንፏል። አርሰናላውያን እንኳን ደስ አላችሁ ይሄ በአምስት የነጥብ ልዩነት እንደገና ቀጥሏል። ቀጣይ ጨዋታዎች አስቶን ቪላ ነው፣ ከባድ ነው ግን አይ ቲንክ የተጎዱትም ይመለሳሉ። ቀጣዩ አሪፍ ይሆናል ብዬ አስባለሁ። ይመቻችሁ፣ መላ አርሰናል ደጋፊ።